በስምአብ ወልዶ መንፈስ ቅዱስ አህዱ አምላክ የማርቆስ ወንጌል ምዕራፍ ዘጠኝ እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግሥት በኃይል ስትመጣ እስኪያይባት ድረስ ሞትን የማይቀምሱት አሉ አላቸው። በስድስተኛውም ቀን ጌታችን ኢየሱስ ጴጥሮስን የአይቆብንና ዮሐንስን ይዞ ለብቻቸው ወደ ረዥም ተራራ ወጣቸው። መልኩም በፊታቸው ተለወጠ፣ ልብሱም አንጸባረቀ ሸማ ጣቢም በምድር ላይ እንደዚህ አይነት አድርጎ ሊያነጻው እስከማይችል እጅግ ነጭ ሆነ። ሙሴና ኤልያስም ከጌታችን ከኢየሱስ ጋር እየተነጋገሩ ታዩአቸው። ጴጥሮስም መልሶ ጌታችን ኢየሱስን መምህር ሆይ በዚህ መኖር ለእኛ መልካም ነው፣ ሦስት ዳስም እንስራ፣ አንዱን ለአንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ አለው። ደንግጠው ነበርና የሚናገረውን አያውቅም ነበር። ደመናም መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው እርሱን ስሙት የሚል ቃል መጣ። ከዚህም በኋላ ድንገት ዙሪያውን በተመለከቱ ጊዜ ከጌታችን ከኢየሱስ ብቻ በቀር ሌላ ከነርሱ ጋር ያዩት የለም። ከተራራውም ሲወርዱ የሰው ልጅ ከሙታን ተለይቶ እስኪነሳ ድረስ ጌታችን ኢየሱስ ያዩትን ለማንም እንዳይናገሩ አዘዛቸው። ቃሉንም ይዘው ከሙታን ተለይቶ መነሳት ምንድን ነው ብለው እርስ በርሳቸው ተጠያየቁ። ደቀ መዛሙርቱም ጻፎች ኤልያስ አስቀድሞ ይመጣ ዘንድ አለው ለምን ይላሉ ብለው ጠየቁት። እርሱም መልሶ እንዲህ አላቸው፣ ኤልያስማ አስቀድሞ ይመጣል ሁሉንም ያቀናል። እንኪያ ብዙ መከራ እንደሚያጸኑበት እንደሚንቁትም ስለ ሰው ልጅ እንዴት ተብሎ ተጻፈ? ነገር ግን እላችኋለሁ ኤልያስ በእርግጥ መጥቷል፣ ስለ እርሱ እንደተጻፈም የወደዱትን ሁሉ አደረጉበት። ወደ ደቀ መዛሙርቱ በመጣ ጊዜ ብዙ ሰዎች ከበቧቸው፣ ጻፎችም ሲከራከሯቸው አገኘ። ሰዎችም ሁሉ ባዩት ጊዜ ደነገጡ፣ ወዲያውም ወደ እርሱ ሮጡና እጅ ነሱ። ጻፎችንም ስለምን ትከራከሯችሁ አላችሁ ብሎ ጠየቃቸው። ከህዝቡ መካከል አንድ ሰው መልሶ እንዲህ አለው መምህር ሆይ ልጄን ወደ አንተ አምጥቸዋለሁ፣ ዲዳ ጋኔን ይዞታልና፣ ባገኘበትም ቦታ ይጥለዋል፣ ያፈራግጠዋል፣ አረፋ ያስደፍቀዋል፣ ጥርሱንም ያፋጨዋል፣ ያደርቀዋል። ለደቀ መዛሙርትም ያወጡለት ዘንድ ነገርኳቸው፣ ነገር ግን መፈወስ ተሳናቸው። እርሱም መልሶ እምነት የሌላት ትውልድ፣ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት አላቸው። ወደ እርሱም ወሰዱት። ያም ጋኔን ባየው ጊዜ ወዲያውኑ በመሬት ላይ ጣለው፣ አፈራገጠው፣ አረፋም አስደፈቀው። ጌታችን ኢየሱስም የያዘው ከመቼ ጀምሮ ነው ብሎ አባቱን ጠየቀው። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜ ሊገድለው ወደ ገደል ወደ እሳትም ወደ ውሃም ይጥለዋል። ነገር ግን ቢቻልህ ዘንልኝ እርዳኝም አለው። ጌታችን ኢየሱስም ቢቻልህ ብልሃል፣ ብታምንስ፣ ለሚያምን ሁሉ ይቻላል አለው። የዛ ብላቴና አባትም አቤቱ አምናለሁ፣ ነገር ግን አለማመኔን እርዳው ብሎ ጮኸ። ጌታችን ኢየሱስም ሰው ሲራወጣ አይቶ አንተ ዲዳ ደንቆሮም ጋኔን ከእርሱ እንድትወጣ ዳግመኛም እንዳትመለስበትን ያዝዥሃለሁ ብሎ ያን ክፉ ጋኔን ገሰጸው። ጮሆም እጅግ አፈራገጠውና ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ በድን ሆነ። ጌታችን ኢየሱስን በእጁ ይዞ አስነጸው፣ ቆመም። ወደ ቤትም በገቡ ጊዜ ደቀ መዛሙርቱ ለብቻቸው ሆነው ስለምንኛ እርሱን ማውጣት ተሳነን አሉት። እርሱም ይህ ወገን ያለ ጾምና ያለ ጸሎት ሊወጣ አይችልም አላቸው። ከዚያም ወጥተው በገሊላ በኩል አለፉ። ማንም ያውቀው ዘንድ አልፈቀደም። የሰው ልጅ በሰዎች እጅ ተላልፎ የተሰጠ ዘንድ አለው ይገድሉታልም፣ በሦስተኛው ቀን ይነሳል ብሎ ለደቀ መዛሙርት ያስተምራቸው ነበርና የነገራቸውንም አላስተዋሉም፣ ሊጠይቁትም ይፈሩ ነበር። ወደ ቅፍርናሆም ደርሶ ወደ ቤት በገባ ጊዜ በመንገድ እርስ በርሳችሁ ምን ትነጋገሩ ነበር ብሎ ጠየቃቸው። በመንገድ እርስ በርሳቸው ከእነርሱ ማን ይበልጣል ተባብለው ነበርና ዝም አሉ። ተቀምጦም አስራ ሁለቱን ጠርቶ አለቃ ሊሆን የሚወድ ራሱን ለሁሉ ዝቅ ያድርግ፣ ለሁሉም አገልጋይ ይሁን አላቸው። ሕፃንንም ይዘው መካከላቸው አቆመው፣ አቅፎም እንዲህ አላቸው፣ እንደዚህ ካሉ ሕፃናት አንዱን በስም የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝንም እንጂ እኔን ብቻ የሚቀበል አይደለም። ዮሐንስም መልሶ መምህር ሆይ በስምህ አጋንንትን ሲያወጥ ያየ ነው አንድ ሰው አለ፣ ከእኛም ጋር ስላልተከተለ ከለከልነው አለው። ጌታችን ኢየሱስ ግን እንዲህ አላቸው፣ በስሜ ተአምራትን የሚያደርግ ወዲያውም በእኔ ላይ ክፉ ቃለ ሊናገር የሚችል የለምና አትከልክሉት። ባላጋራችሁ ካልሆነ ባለንጀራችሁ ነውና፣ እናንተ የክርስቶስ ስለሆናችሁ በስሜ የቀዝቃዛ ጽዋ ውሃ የሚያጠጣችሁ ዋጋውን እንደማያጣ እውነት እላችኋለሁ። በእኔ ከሚያምኑት ከእነዚህ ከታናናሾች አንዱን የሚያስት አህያ የሚፈጭበት የወፍጮ ድንጋይ በአንገቱ ታስሮ ወደ ባሕር ቢሰጥም ይሻለዋል። እጅህም ብታስትህ ቁረጣት። ጉንድሽ ሆነህ ወደ ሕይወት ብትገባ ይሻልሃልና ሁለት እጅ ኖሮ እሳቱ ወደማይጠፋበት ትሉም ወደማያንቀላፋበት ወደ ገሃነም እሳት ከምትገባ። እግርህም ብታስትህ ቁረጣት አንካሳ ሆነህ ወደ ሕይወት ብትገባ ይሻልልና ሁለት እግር ኖሮህ እሳቱ ወደማይጠፋበት ትሉም ወደማያንቀላፋበት ወደ ገሃነም እሳት ከምትገባ። ዓይንህም ብታስትህ አውጣት አንድ ዓይን ሆነህ ወደ እግዚአብሔር መንግሥት ብትገባ ይሻልልና ሁለት ዓይን ኖሮህ እሳቱ ወደማይጠፋበት ሁሉም ወደማያንቀላፋበት ወደ ገሃነመ እሳት ከምትገባ ሁሉም በእሳት ይጣፍጣልና፣ መስዋዕት ሁሉ በጨው ይጣፈጣል። ጨው መልካም ነው። ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? በውስጣችሁ ጨው ይኑራችሁ፣ እርስ በርሳችሁም ተስማሙ። የማርቆስ ወንጌል ምዕራፍ አስር ከዚያም ተነስቶ በዮርዳኖስ ማዶ ወደ ይሁዳ አገር ሄደ። ሕዝቡም ደግሞ ከእርሱ ጋር ሄዱ። እንዳስለመደም ያስተምራቸው ነበር። ፈሪሳውያንም መጥተው ለሰው ሚስቱን መፍታት ይገባዋልን ብለው ሊፈትኑት ጠየቁት። ጌታችን ኢየሱስም መልሶ ሙሴ ምን አዘዛችሁ አላቸው። እነርሱም ሙሴስ የምትፈታበትን ደብዳቤ ጽፎ እንዲፈታ ትፈቀድ አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፤ ስለ ልባችሁ ክፋት ሚስቶቻችሁን ትፈቱ ዘንድ ሙሴ ይህን ትእዛዝ ሰጣችሁ። ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴትን ፈጠረ። ስለዚህም ወንድ አባትና እናቱን ትቶ ሚስቱን ይከተላታል ሁለቱም አንድ አካል ይሆናሉ። እንግዲህ አሳ አንድ አካል ናቸው እንጂ ሁለት አይደሉም። እንግዲህ እግዚአብሔር አንድ ያደረገውን ሰው አይለይ። በቤትም ደግሞ ደቀ መዛሙርቱ ይህንኑ ነገር ጠየቁት። እንዲህም አላቸው ሚስቱን የሚፈታና ሌላዪቱን የሚያገባ ሁሉ በእርሷ ላይ ያመነዝራል። እርሷን ባሏን ፈታ ሌላ ብታገባ ታመነዝራለች። ይባርካቸውም ዘንድ ሕፃናትን አመጡለት። ደቀ መዛሙርቱም ያመጧቸውን ገሠጿቸው። ጌታችን ኢየሱስ ግን አይቶ ተቆጣ። እንዲህም አላቸው ሕፃናትን ወደ እኔ ይመጡ ዘንድ ተው አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃን የማይቀበላት ሁሉ አይገባባትም። አቀፋቸውም፣ እጁንም በራሳቸው ላይ ጭኖ ባረካቸው። በመንገድ ሲሄድም አንድ ሰው መጥቶ ሰገደለትና፣ ቸር መምህር ሆይ የዘላለም ሕይወትን ወርስ ዘንድ ምን ላድርግ ብሎ ጠየቀው። ጌታችን ኢየሱስም እንዲህ አለው ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም። ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትንና እናትን አክብር። እርሱም መልሶ መምህር ሆይ ይህን ሁሉ ከልጅነቴ ጀምሬ ጠብቄአለሁ አለው። ጌታችን ኢየሱስም ወደ እርሱ ተመልክቶ ወደደው። ፍጹም ልትሆን ብትወድስ አንዲት ነገር ቀርታሃለች፣ ሂድና ያለህን ሁሉ ሸጠህ ለነዳያን ስጥ፣ በሰማያትም መዝገብ ታገኛለህ የሞትህን መስቀል ተሸክመህና ተከተለኝ አለው። ስለዚህም ነገር ፊቱ ጠቆረ፣ ብዙ ንብረትም ነበረውና እያዘነ ሄደ። ጌታችን ኢየሱስም ወደ ደቀ መዛሙርቱ ዘወር ብሎ ተመልክቶ ገንዘብ ላለው ሰው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው አላቸው። ደቀ መዛሙርቱም ይህን ነገር አደነቁ። ዳግመኛም ጌታችን ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ልጆቼ ሆይ በገንዘባቸው ለሚታመኑ ሰዎች ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው። ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል። እነርሱም እጅግ አድንቀው እርስ በርሳቸው እንግዲህ ማን ሊድን ይችላል? ተባባሉ። ጌታችን ኢየሱስም አያቸውና በሰው ዘንድ ይህ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ጴጥሮስም እነሆኛ ሁሉን ስተን ተከተልን ይለው ጀመር። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ቤቱን ወይም እርሻን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን የሚተው በዚህ ዓለም በመከራና በስደት መጥወጥ ቤትንና እርሻን ወንድሞችንና እህቶችን አባትንና እናትን ልጆችንም የሚያገኝ የማያገኝ የለም፣ በሚመጣውም ዓለም የዘላለም ሕይወትን ያገኛል። ብዙዎች ፊተኞች ኋለኞችን ይሆናሉ፣ ኋለኞችም ፊተኞችን ይሆናሉ። በመንገድም ወደ ኢየሩሳሌም ሲወጡ ጌታችን ኢየሱስ ይቀድማቸው ነበርና፣ ተደነቁ፣ የሚከተሉትን ፈሩ። አስራ ሁለቱንም ወደ እርሱ ወስዱ ይደርስበት ዘንድ ያለውን ይነግራቸው ጀመር። እንዲህም አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን። የካህናት አለቆችና ጻፎችም የሰው ልጅ ይይዙታል፣ የሞት ፍርድም ይፈርዱበታል፣ ለአሕዛብም አሳልፈው ይሰጡታል፣ ያፌዙበታል፣ ይተፉበታልም፣ ይገርፉታልም፣ ይገድሉታልም፣ በሦስተኛውም ቀን ይነሳል። ሁለቱ የዘብዴዎስ ልጆች ያይቆብና ዮሐንስም ወደ እርሱ ቀርበው መምህር ሆይ የምንለምንህን እንድታደርግልን እንሻለን አሉት። እርሱም ምን ላድርግላችሁ ትሻላችሁ አላቸው ላደርግላችሁ ተሻላችሁ አላቸው። እነርሱም በጌትነትህ አንዳችን በቀኝህ አንዳችንም በግራህ እንድንቀመጥ ፍቀድልን አሉት። ጌታችን ኢየሱስም እንዲህ አላቸው፣ የምትለምኑትን አታውቁም። እኔ የምጠጣውን ጽዋ ልትጠጡ ትችላላችሁን? እኔ የምጠመቀውን ጥምቀትስ ትጠመቃላችሁን? እነርሱ ማወን እንችላለን አሉት። ጌታችን ኢየሱስም እንዲህ አላቸው፣ እኔ የምጠጣውን ጽዋ ትጠጣላችሁ፣ እኔ የምጠመቃትን ጥምቀትም ትጠመቃላችሁ። በቀኝና በግራ የመቀመጥን ግን ሰማያዊ አባቴ ለሌሎች አዘጋጅቶላቸዋል እንጂ እኔ የምሰጣችሁ አይደለም። አስሩም ሰምተው በሁለቱ ወንድማማቾች በያዕቆብና በዮሐንስ ተቆጡ። ጌታችን ኢየሱስም ወደ እርሱ ጠርቶ እንዲህ አላቸው አሕዛብን አለቆቻቸው እንዲፈርዱባቸው ታላላቆቻቸውም እንዲሰለጥኑባቸው አታውቁምን? ለእናንተስ እንዲህ አይደለም። ነገር ግን ከእናንተ አለቃ ሊሆን የሚወድ አገልጋይ ይሆናችሁ። ከእናንተም ታላቅ ሊሆን የሚወድ የሁሉ ታዛዥ ይሆናችሁ። የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ ሊያገለግሉት አልመጣምና። ወደ ኢያሪኮም ገባ። ከያሪኮም በወጣ ጊዜ ደቀ መዛሙርቱ ከእርሱ ጋር ነበሩ፣ ብዙ ሰውም ነበረ። የጤሜዎስ ልጅ ዕውሩ በርጤሜዎስም በመንገድ ዳር ተቀምጦ ይለምን ነበር። የናዝሬቱ ኢየሱስ እንደሆነም ሰምቶ የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ ጮኸ። ብዙዎችም ዝም እንዲል ገሰጹት። እርሱ ግን ድምፁን ከፍ አደረገና የዳዊት ልጅ ሆይ ማረኝ! አለ። ጌታችን ኢየሱስም ቆመና ጥሩት አለ። እነርሱም ዕውሩን ጠሩት፣ በርታና ተነስ፣ መምህር ይጠራሃል አሉት። እርሱም ተነስቶ ልብሱን ትቶ ወደ ጌታችን ኢየሱስ መጣ። ጌታችን ኢየሱስም መልሶ ምን ላደርግልትሻለ አለው። ዕውሩም መምህር ሆይ እንዳይ ነው አለው። ጌታችን ኢየሱስም ሂድ፣ እምነትህ አዳነችህ አለው። ወዲያውም አየ፣ በመንገድም ተከተለው። የማርቆስ ወንጌል ምዕራፍ 11። ኢየሩሳሌም ለመግባት በደብረ ዘይት አጠገብ ወደ ቤተ ፋጌና ወደ ቢታንያ በደረሱ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፦ በፊታችሁ ወዳለችው መንደር ሂዱ። ወደ መንደርም በገባችሁ ጊዜ ሰው በላዩ ያልተቀመጠበት የአህያ ውርንጫ ታስሮ ታገኛላችሁ፤ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ሰው ቢኖርም ጌታው ይሻዋል በሉ፤ ወዲያውኑም ወደዚህ ይሰደዋል። ሄደውም በበሩ አጠገብ ባለው ሜዳ በመንገድ ዳር የታሰረ ውርንጫ አገኙ፤ ፈቱትም። ከዚያ ቆመው የነበሩትም ምን ልታደርጉት ነው ውርንጫውን የምትፈቱት? አሏቸው። ጌታችን ኢየሱስ እንዳዘዛቸውም ነገሯቸው። እነርሱም ተዋቸው። ውርንጫውንም ወደ ጌታችን ኢየሱስ ወሰዱና ልብሳቸውን በላዩ ደልድለው አስቀመጡት። ብዙዎችም ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። በፊት የሚሄዱ በኋላም የሚከተሉ እንዲህ እያሉ ይጮኹ ነበር፣ ሆሳይና በእግዚአብሔር ስም የሚመጣ ቡሩክ ነው በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግሥት የተባረከች ናት። ሆሳይና ባርያም። ጌታችን ኢየሱስም ወደ ኢየሩሳሌም ወደ ቤተ መቅደስ ገባ። ሁሉንም ተመልክቶ በመሸ ጊዜ ከአስራ ሁለቱ ጋር ወደ ቢታንያ ሄደ። በነጋውም ከቢታንያ በወጣ ጊዜ ተራበ። በለስንም ከሩቅ አየ፣ ቅጠልም ነበራት። በውስጧም የሚያገኘው ፍሬ እንዳለ ሊያየው ሄደ። ወደ እርሷም በሄደ ጊዜ ከቅጠል ብቻ በቀር ምንም አላገኘባትም የበለስ ጊዜ አልነበረምና። መልሶም ከእንግዲህ ወዲህ ለዘላለም ከአንቺ ፍሬ የሚበላ አይኑር አላት። ደቀ መዛሙርቱም ሰሙት። ወደ ኢየሩሳሌምም በደረሱ ጊዜ ወደ ቤተ መቅደስ ገባ። በመቅደስ የሚሸጡትንና የሚለውጡትን ያባረር ጀመር፤ የገንዘብ ለዋጮችንም መደርደሪያ፣ የርግብ ሻጮችንም ወንበር ገለበጠ። ማንም ዕቃ ተሸክሞ በመቅደስ እንዲያልፍ አልፈቀደም። ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ ተጽፎ የለምን? እናንተ ግን የወንበዴዎች ዋሻ አደረጋቸዋት አደረጋችኋት ብሎ አስተማራቸው። የካህናት አለቆችና ጻፎችም ሰምተው የሚገድሉበትን ምክንያት ፈለጉ። ነገር ግን ሕዝቡ ሁሉ ትምህርቱን ያደንቁ ነበርና ፈሩት። በመሸም ጊዜ ከከተማ ወደ ውጭ ወጣ። በነጋውም በተመለሱ ጊዜ ያችን በለስ ከሥሯ ደርቃ አገኟል። ጴጥሮስም ትዝ አለውና መምህር ሆይ እነሆ ያቺ የረገምካት በለስ ደርቃለች አለው። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እግዚአብሔርን ማመን ይኑራችሁ። እውነት እላችኋለሁ ይህን ተራራ ተነስተህ ወደ ባህር በልባችሁም ባትጠራጠሩ ብታምኑም እንደተናገራችሁት ይሆናል። ስለዚህ እላችኋለሁ አምናችሁ የምትጸልዩትንና የምትለምኑትንም ሁሉ ታገኛላችሁ፣ ይሆንላችሁማል። በምትጸልዩበትም ጊዜ በሰማያት ያለው አባታችሁ በደላችሁን ይቅር እንዲላችሁ በወንድማችሁ ያለውን በደል ይቅር በሉ። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁም በደላችሁን ይቅር አይላችሁም። ዳግመኛም ወደ ኢየሩሳሌም ሄደ በቤተ መቅደስም ሲመላለስ የካህናት አለቆችና ጻፎች ሽማግሌዎችም ወደ እርሱ መጡ በማን ስልጣን ይህን ታደርጋለህ ወይስ ይህን ለማድረግ ይህን ስልጣን ማን ሰጠህ አሉት ጌታችን ኢየሱስም እንዲህ አላቸው እኔም አንዲት ነገርን ጠይቃችኋለሁ ንገሩኝ እኔም በማን ስልጣን ይህን እንደማደርግ እነግራችኋለሁ የዮሐንስ ጥምቀት ከወዴት ነበረች ከሰማይ ነበረችን ወይስ ከሰው ንገሩኝ እርስ በርሳቸውም እንዲህ ተባባሉ ከሰማይ ነው ብንለው፣ እንኪያ ለምን አላመናችሁበትም ይለናል። ከሰው ነው ብንለውም ሕዝቡን እንፈራለን፣ ሁሉ ዮሐንስን በእውነት እንደ ነቢይ ያዩት ነበርና። መልሰውም ለጌታችን ኢየሱስ አናውቅም አሉት። ጌታችን ኢየሱስም መልሶ እኔም በማን ሥልጣን ይህን እንደማደርግ አልነግራችሁም አላቸው። የማርቆስ ወንጌል ምዕራፍ 12 ምሳሌም ይመስልላቸው ጀመረ። እንዲህም አላቸው አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያም አስቆፈረለት፣ በውስጡም ግንብ ሰራ፣ ለገባሮችም ሰጥቶ ወደ ሌላ ሀገር ሄደ። በጊዜውም ከወይኑ ፍሬ ያመጣለት ዘንድ ወደ ጋብ ወደ ገባሮች አገልጋዩን ላከ። ይዘውም ገረፉት፣ ባዶ እጁንም ሰደዱት። ዳግመኛም ሌላውን አገልጋዩን ወደ እነርሱ ላከ። እርሱንም ደበደቡት፣ ቀጥቅጠውና ጓርደውም ሰደዱት። እንደገናም ሌላውን አገልጋዩን ላከ፣ እሱንም ገደሉት። ሌሎችንም ብዙዎች አገልጋዮችን ላከ፤ የገረፉትም አለ፣ የገደሉትም አለ። የሚወደውም አንድ ልጅ ነበረው። ከሁሉም በኋላ ልጅንስ ያፍሩታል ብሎ ወደ እነርሱ ላከው። ገባሮችም ወራሹ ይህ ነው፣ ኑ እንግደለውና ርስቱን እጅ እናድርግ አሉ። ይዘውም ከወይኑ ቦታ ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ ባለቤት ምን ያደርግ ይሆን? ምን ያደርጋቸው ይሆን? መጥቶ እነዚያን ገባሮች ያጠፋቸዋል፣ ወይኑንም ለሌሎች ይሰጣል። ይህንስ በመጽሐፍ አላነበባችሁ ምን? ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች፤ እርሷ ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችንም ድንቅ ናት። ይህንም ምሳሌ ስለ እነርሱ እንደተናገረ አውቀዋልና ሊይዙት ወደዱ፤ ነገር ግን ሕዝቡን ፈሩ፤ ትተውትም ሄዱ። ፈሪሳውያንም በቃሉ ያስቱት ዘንድ ሰዎችን ከሄሮድስ ሰዎች ጋር ወደ እርሱ ላኩ። እነርሱም መጥተው እንዲህ አሉት፦ መምህር ሆይ አንተ እውነተኛ እንደሆንክ እናውቃለን። ማንም አያሳዝንህም፣ የሰው ፊትም ማየት አታዳላም። በእውነት የእግዚአብሔርን መንገድ ታስተምራለህና ለቄሳር ግብር መስጠት ይገባልን? ወይስ አይገባም? እንስጥን? ወይስ አንስጥ? ጌታችን ኢየሱስም ተንኮላቸውን አወቀባቸውና ለምን ትፈትኑኛላችሁ? ገንዘቡን አምጥታችሁ አሳዩኝ አላቸው። እነርሱም አመጡለት። ይህ መልኩ ጽሕፈቱስ የማን ነው? አላቸው። እነርሱም የቄሳር ነው አሉት። ጌታችን ኢየሱስም መልሶ የቄሳሩን ለቄሳር ስጡ፣ የእግዚአብሔርንም ለእግዚአብሔር አድርጎ አላቸው። ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ መጡ፣ እንዲህም ብለው ጠየቁት። መምህር ሆይ የአንድ ሰው ወንድም ልጅ ሳይኖረው ሚስቱን ትቶ ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ሙሴ ጽፎልን ነበር። እንግዲህ በኛ ዘንድ ሰባት ወንድማማቾች ነበሩ። ታላቁ ሚስት አግብቶ ልጅ ሳይወልድ ሞተ። ሁለተኛውም አገባትና ልጅ ሳይወልድ ሞተ። ሶስተኛውም እንዲሁ ሰባቱም አገቧት ዘርም አልተውም። ከሁሉም በኋላ ያቺ ሴት ሞተች። እንግዲህ ሙታን በሚነሱበት ጊዜ ከነርሱ ለማንኛውም ሚስት ትሆናለች? ሰባቱም አግብተዋት ነበርና። ጌታችን ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ተሳሳታችሁ። ሙታንስ በሚነሱበት ጊዜ እነርሱ በሰማያት እንደ እግዚአብሔር መላእክት ሆነው ይኖራሉ እንጂ አያገቡም፣ አይጋቡም ሙታን እንዲነሱ ግን እግዚአብሔር በእጸ ጳጦስ ዘንድ እኔ እግዚአብሔር የአንተ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ ብሎ የነገረውን በሙሴ መጽሐፍ አላነበባችሁምን? እንግዲህ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። እናንተ ግን በብዙ ትሳሳታላችሁ። ከጸሐፊዎችም አንዱ መጥቶ ሲከራከሩ ሰማና መልካም እንደመለሰላቸው አይቶ ከሁሉ የምትበልጠው ትእዛዝ የትኛይቱ ናት ብሎ ጠየቀው። ጌታችን ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ የምትበልጠው ይችናት። እስራኤል ሆይ ስማ፣ እግዚአብሔር አምላካችን አንድ እግዚአብሔር ነው። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም አሳብህ፣ በፍጹም ኃይልህ ውደደው። የመጀመሪያዊቱ ትእዛዝ ይችናት። የምትመስላትም ሁለተኛዊቱ ይችናት፣ ወንድምህን እንደራስህ ውደድ። ከእነዚህ ከሁለቱ ትእዛዛት የሚበልጥ የለም። ያም ጸሐፊ እንዲህ አለው፣ መምህር ሆይ በእውነት መልካም ብለሃል። እግዚአብሔር አንድ ነው፣ ከእርሱም በቀር ሌላ የለም። በፍጹም ልብህ በፍጹም ነፍስህ በፍጹም አሳብህ በፍጹም አይልህም እርሱን መውደድ ባልንጀራህንም እንደ ራስ መውደድ ከመባና ከመሥዋዕት ሁሉ ይበልጣል። ጌታችን ኢየሱስም ብልህ እንደሆነ አይቶ አንተ ከእግዚአብሔር መንግሥት የራቀህ አይደለህም አለው። ከዚህ በኋላ ግን ሊጠይቀው የደፈረ የለም። ጌታችን ኢየሱስም በቤተ መቅደስ ሲያስተምራቸው እንዲህ አላቸው፣ ጸሐፊዎች ክርስቶስ የዳዊት ልጅ ነው እንዴት ይላሉ? እርሱ ዳዊት በመንፈስ ጌታ ጌታዬን ጌታዬን ጠላቶችን ከእግርህ ጫማ በታች እስካደርጋቸው ድረስ በቀኜ ተቀመጥ አለው ይላል። እንግዲህ እርሱ ራሱ ዳዊት ጌታዬ ያለው እንዴት ልጅ ይሆናል? ህዝቡም ሁሉ ደስ ብሏቸው ያዳምጡት ነበር። ሲያስተምራቸውም እንዲህ አላቸው፣ ዕወቁ፣ ረጅም ልብስ ለብሰው ወዲያና ወዲህ መመላለስን በገበያም እጅ እንዲነሷቸው ከሚወዱ በምኩራብም ፊት ለፊት መቀመጥን በማዕድን በላይ መቀመጥን ከሚወዱ ከጸሐፊዎች ተጠበቁ። በረጅም ጸሎታቸው እያመካኙ የመበለቶችን ገንዘብ የሚበሉ እነዚህ ጽኑ ፍርድን ይቀበላሉ። ጌታችን ኢየሱስም በሙዳይ ምጽዋት ፊት ለፊት ተቀምጦ በሙዳይ ምጽዋቱ ገንዘብ የሚጨምሩ ሰዎችን ያይ ነበር። ብዙ ባለጸጎችም ብዙ ገንዘብ ይጨምሩ ነበር። አንዲት ድሃ መበለትን መታ ቆንደራ ጢስ የሚሉትን ሁለት መሐለቃ አገባች። ደቀ መዛሙርቱንም ጠርቶ እንዲህ አላቸው፣ እውነት እላችኋለሁ በሙዳይ ምጽዋቱ ውስጥ ገንዘብ ካገቡት ሁሉ ይህች ድሃ መበለት አብዝታ አገባች። ያገቡ ሁሉ ከትርፋቸው አግብተዋልና፣ እርሷ ግን ከድህነቷ የነበራትን ንብረቷን ሁሉ አግብታለችና። ምዕራፍ 13 ይቀጥላል። ረድኤተ እግዚአብሔር አይለየን።